ይሄን እንደናችሁ፣ አደይ ፋሚሊ ተከታታዮች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ማናችሁም ያገባችሁ፣ ለማግባት ያሰባችሁ፣ ፕላን ያደረጋችሁ፣ ሚስትም ሆነ ወንዶች መጀመሪያ ትዳር ክቡር መሆኑን ማመን አለባችሁ። ትዳር ክቡር ነው፣ በሁሉም ቦታ ትዳር ክቡር ነው። ትዳራችሁም ማክበር አለባችሁ፣ ባላችሁም ማክበር አለባችሁ። እውነቴ ነው። አንዳንድ ሴቶች አላችሁ እኔ ለቤት አባወራ ልሆን የምትሉ፣ እኔ ፈላጭ ቆራጭ ልሆን የምትሉ። እውነት ነው እሱ ለአባወራ ተውለት፣ ለባላችሁ ተውለት። እውነቴ ነው። ባል ለቤቱ ማገር መከታ ነው። ሚስት ደግሞ ለባሏ ታዛዥ አክባሪው ለነገሩ ናት። ስለዚህ የባልን ስራ ለባል ተውፉ። አንዳንድ ሚስቶች ለቤቱ እኔ ነኝ አለቃ ትላላችሁ። እኔ ያዘዝኩት ነው የሚሆነው፣ እኔ ታልኩኝ አልጎልም፣ እኔ አልኩት ይሁን፣ እኔ ልምራ፣ እኔ ቤት ላስተዳደር የምትሉ ሴቶች አላችሁ። ሚስቶች፣ እሱም ሊሆን አይገባም። ተወያይታችሁ ተመካክራችሁ የምታረጉት ነገር ካለ ሚስት ባልን አማክራችሁ ነው ለቤቱ እኔ ነኝ አዛዥ የምትሉ እኔ ባል ሁን የምትሉ ሴቶች አላችሁ ነው። ባል የራሱ አላፊነት አለው። አንቺ ባልሆነሽ እሱ ሚስት ይሁን እውነት ነው። ሁሉን ነገር ለባል ተውለት። አንዳንድ ሚስቶች አላችሁ፣ ባል ያደረገው ማየት ናችሁ። እኔ ለቤቱ እኔ ብቻ አዛዥ ልሁን አትበይ ሚስት። ፈጣሪ እኮ ባልሽን አክብሬ ነው ያለው። እውነት ነው። ባልሽን አክብሬ ነው ያለው። ለባልሽ ታዘዥ ነው ያለ እኔ ያረኩት ብቻ ይሁን የምትሉ ደረቅ ሚስቶች አላቸው እሱን አሰብዱ ሁሉም ነገር ትዳር ላይ በምክክል ነው ሁሉም ነገር ጋብቻ ላይ በውይይት ነው የሚደረግ ነገር ካለ ተወያይቱ እንጂ አንቺ ሰርተሽ ስለምገቢ አንቺ ቢዝነሱ ስላለሽ አንቺ ብሩ ስላለሽ ቤት ቁጭ ብለክና እኔ ላስተዳድርግ፣ ባሌ አንተ ቁጭ በል እኔ ላስተዳድርግ አትበኝ። ይህም መሆን የለበትም። ምክንያቱም ባልን እኔ ላስተዳድር አይሆንም። ብር አምጪ ግን ደግሞ ሁሉ ነገሩን እኔ ብር ስላመጣሁ፣ እኔ ብሩ ስላለኝ፣ እኔ ቢዝነሱ ስላለኝ፣ እኔ ከባሌ ብሩ ገቢ ስለመጠጥ ወይም ደግሞ እኔ ብሩ እኔ ጋር ስላለኝ ባሌን እኔ ለያዝዝበት አትበኝ። የባል ትበል ወንድ ልጅ ክብር ነው ለሁሉም ነገር። እስቲ ማናችሁም ሴት እስቲ እኔ ሳላገባ እኖራለሁ የሚላና እኔ ታለባል ካል ወንድ እኖራለሁ የሚላና ማንም የለም። ምክንያቱም እኛ ለወንድ የተፈጠርን ነን። ይሄን ማምናለሁ። ምክንያቱም ሴት ልጅ ለባል ለወንድ የተፈጠረችው። እኔ በልጣለሁ፣ እኔ እንትን አለው የሚባል እንትን የለም። እዚህ ጋር እኔ ይሄ ነገር አይመችኝም። ምክንያቱም ፈጣሪም ሲፈጥረ በነገራችን ላይ እኮ በዚህ ምድር ላይ የተፈጠረው አዳም ብቻ ነበር አይደል? አይደል? እሳትኩ ከዛ ምን ነው ፈጣሪ አዳም ብቻውን አይሆን ዘንድ ስላልፈቀደ ሲፍል ከአዳም ግራጎን ፈጠረ። ከአዳም ግራጎን ስንፈጠር ደግሞ ለአዳም እንድናወረው እንድንከባከበው ነው የተፈጠረው እንጂ ሴት ልጅ ከባልሽ የበለሁኝ ብለዋል። የፈጠረን ፈጣሪ አረም እንዴ። ስለዚህ ትዳር ላይም ቢሆን እሱን ነው መከታየ አለብን። ከባልሽ በታች ነው መሆን ያለብሽ ሚስት። እኩል ግዲ ግን ባልሽ ነው። አንዳንድ ሴቶች አላችሁ ወንድ እንዲጠሩ የምታደርጉ አላችሁ። በተለይ ሴት ወጣቶች ወንድን እንዲጠሩ የምታደርጉ ሴቶች አላችሁ ፌሚኒ ወጣቱን ግራ አታጋቡ። ወንድ ወንድ ደሞ ክቡር መሆን ማመን አለባት። እኔ ሴትና እና ወንድም በእኩልነት አላምን። ወንድ የበላይ ነው፣ በቃ የራሱ የተፈጥሮ እንትን አለው። ሴትና እና ወንድ እኩላቸው በሚለው ፕሪንሲፕል እኔ አላምን። ፈጣሪ ሲፈጥረ ወንድን አዳም ፈጠረልን፣ ሴትን ከግራ ጎን ፈጠረ። ያፈጣጠራችንም እኮ ልዩነት አለ። አረን ወንድ እኮ የራሱ የሆነ የተፈጥሮ እንትን አለ። እኛ ከወንድ ጋር ኩለን የሚለው እንትን አይሰራም። ይህ ዘመን አመጣሽ እንትን ካልሆነ በቀር ሴት እራሷን የቻለች ናት። ሴት እንደዚህ ናት፣ ሴት ምናምን እንደዚህ ናት ከምትሉ ሴት ካልሆን እንዳትቆሙ። ይህን ማመን አለባችሁ። ሴት ከወንድ ጋር ነው ሙሉ የምትሆነው። ስለዚህ ሴት እኔ ሴት ልጅ ትበደል እንትን ትበደል ያልኩኝ አለ። የተበደለ ፍትህ ማግኘት አለባት። የተበደለች የተበደለች ሴት ፍትህ ማግኘት አለባት። ግን ደግሞ ሴት ከወንድ ጋር እኩል ናት የሚለው በፍጹም ሊሆን አይችልም። ሴት ልጅ ስለመራች፣ ሴት ልጅ ብር ስላመጣች፣ ሴት ልጅ ቤቷን ስላስተዳደረች ከወንድ እኩል አትሆንም፣ መቼም አትሆንም። እሱ ሌላ ነው፣ ተፈጥሮ ሌላ ነው። በነገራችን ላይ የተፈጥሮ እንትን አንድም ሊያረገን አይችልም። አለ እንደ አሁን እኮ ነው በእኛ ዘመን እኮ ነው ሴት ወታ ስለሰራች ሴት ብር ስላገኘች ብቻ ሴት ጥጋበኛ ሆነች፣ እንጂ በፊት በአባቶቻችን ከባሏ በታች ነው የምትሆነው ሚስት ሁሌ፣ እንጂ እየወጣች ባልን ስለጠላች እየወጣች እየናቀች እየወጣች እንደዚህ ነው እንደዚህ ስለሚያ እንትን እያለ ነው ምናምን ወታ ወንድን ስለተሳደበች አይደለም። ወንድን አትሳደው እኔ ሴት ስለሆንኩ ይናው እሱን ምለው እየወጣችሁ ወንድ ላይ ቤት ምትል ምንድን ነው? እየወጣችሁ ወንድን ትሳደብ ወንድ እንደዚህ ነው ምናምን ፍቺ ትዳር እንዳታገቡ፣ በተለይ ወንዶች ወጣቶችን ባል እንዳታገቡ እንደዚህ ከሆናችሁ ትዳራችሁን ፍቱ የምትሉ ሴቶች፣ ትዳራቸውን እንዲፈቱ የምታበረታቱ ሴቶች አላችሁ፣ እያየሁ ነው የሚዳያለን። እናንተም ገና ስላልበሰላችክ ፌሚኒዝም ምናምን የምትሉ ሰዎች መጀመሪያ ተማሩ፣ አንብቡ። እኔ ተመር ያለው አንብብ ያለው እያልኩኝ አይደለም፣ ግን የምታወጡትን ቃላት አጠቃቀም ነው። ምን እያስተማር ነው ነው ወጣቱ የሚለውን ነገር ሴትን ሴተኛ ዳር ይታረጉ ነው እናንተ አይደለም። ሴት እራሷን የቻለች ሌላ ባዕድ እንትን እንዲኖራት ነው የምታረጉ እናንተ፣ እንጂ ሴት በሴትነቷ ኮንፊደንስ እንዲኖራት አለም እያረጋችሁ ያላችሁት ሴት የራሷን መጥፎ ባህሪ ይዛ እንድታድግ አታደርጉ። ካላችሁም ከዚህ ድርጊታችሁ ተቆጠሩ። ሴት በእምነቷና በእምነቷ ኩሩ፣ በስራዋ ኩሩ፣ ጠንካራ ትሁን፣ የተማረች ትሁን እንጂ ሌላ ነገር አያስፈልግም። በተለይ ደግሞ መጥፎ እንትን የምትጠቀሙ ትዳር ሪሌሽን ላይ መጥፎ እንትን፣ ይሄ ፀያፍ ቃላት የምትጠቀሙ ወጣቶች በተለይ ሴትና ወንድ ላይ ስትከራከሩ ስላየውኝ ነው። ማን ጆርዳን እና ማን ትዕግስት ምናምን የምትሉ እንትኖች እያየውኝ ነበረ። እሱን ሜዳ በትንሽ ትንሽ አይቻለውኝ ነው። ትዕግስት ጎበዝ። ጆርዳን ማናት የሚሏት ፌሚኒዝም ምናምን ያለች የምትከራከር አንድ አለች። እሷ ከአፏ የሚወጣውን ቃላት ራሱ አታውቅም። እውነቴን ነው። አንቺ አሁን ብታገቢ እንዴት ነው ትዳርሽን የምትመሪ? ያሳስበኛል እሱ ነገር እውነት አንቺ ትዳር ብትጂ ብታገቢ እርግጠኛ ነኝ፣ ወደፊት እኔ አላቅም የምታገቢውም አይመስለኝም። ምክንያቱም የቃላት አጠቃቀምሽ ሴትን የደገፍሽ ሴቶችን የደገፍሽ ይመስለሽ፣ ግን ሴትን በማሆን መስመር እየወሰድሽ ነው። ይህንን ከዚህ እንትንሽ ተቆጣቢ። አንቺ ቢሆን የሚገስጥ አካል ካለሽ የሚመክር ቤተሰብ ፋሚሊ ካለሽ ወይም ደግሞ ያደግሽበት እንትን ካለሽ እንዲመክሩሽ ነው እኔ እንትን የምልህ። ምክንያቱም የኛ ባህል አመጣት ዘቤ ሃይማኖት አንቺ የምትይውን አያስተምሩም። አዎ የሴክስ ችግር የግንኙነት ችግር ያለባቸው በህክምናም በተለያየ እንትን ይፈታል አይደል? የማይፈታ ነገር የለም። አፋችን ጋር የመጣውን ቃላት አንጠቀም ማለት ነው። ደግሞ ትዳር ላይ መደፈር ምን አይነት ቃላት ነው ይሄ? ቃላት ትዳር ላይ መደፈር አለ ምን ማለት ነው? ካለፍላጎቷ ከሆነ ምን ካለፍላጎት ካደረገ መደፈር ነው የሚባለው። ምን አይነት ቋንቋ ነው? ማን ነው ይሄን ያለው? የትኛው ጥናት ነው ይሄን እንትን ያወጡት? ይሄን የሚል ነገር የትኛው እንትን ነው? እስቲ ይሄን ያላችሁ እንትኖች በጥናት የተረጋገጠ ነው? እንደዚህ ፕሊስ፣ የምትጠቀሙትን ቃላት ምረጡ። ሚዲያ ላይ የማይውል ሀሳብ ይዛችሁ አትምጡ። ለወጣቱ ለባለትዳር ሰዎች የሚጠቅም ነገር አስተምሩ። ብዙ ብዙ ትምህርቶችን መስጠት ነው እንጂ የማይሆን ሀሳብ ይዛችሁ ሚዲያ ላይ ወጥታችሁ የምትከራከሩ ሰዎች ፕሊዝ ከዚህ ድርጊታችሁ ተቆጠቡ። ለወጣቶች መጥፎ ነገርም አታስተምሩ። ትዳርን እንዲፈሩ አታድርጉ። ወጣቶች ትዳርን አክባሪ፣ ሚስት ባሏን አክባሪ፣ ባል ሚስቱን አክባሪ ሆኖ እንዲዘልቁ እንዲኖሩ ነው ማድረግ ያለባችሁ። ይህን ሀሳብ ነው ይዛችሁ መምጣት ያለባችሁ እንጂ ሴት እንደዚህ ናት። ሴት ከዚህ ነገር መውጣት አለባት። ሴት ከዚህ ወንድ ራስሽን አርቂ። ይሄ ነገር ካለ ችግር አለ። ራስሽን ፈትሽ እስቲ መጀመሪያ ሴት ራስሽን ፈትሽ እስኪ። አንቺ አንቺ አሁን ሴት ሴት ሳትሆኑ ሴት ነይ፣ በነገራችን ላይ ሴት ሳትሆኑ ሴት ነይ ብላችኋል። መጀመሪያ ሴቱ ነው። ሴት ማለት ደግሞ ፈጣሪ ካዳም ግራጎን የፈጠራት ሴት ናት። በቃ ሌላ ሴት የለም አይደለም እሷን ነው መሆን ያለባችሁ፣ እንጂ ከወንድ በላይ ነው እኛ ሴቶች፣ ማንም እንትን የለንም፣ ከማንም እንትን እንላለን። ሲያዋችሁ ራሱ ይሄ እንትን የለላችሁ፣ ወዝ የለላችሁ፣ መንቃሮች አላችሁ። መንቃራ አንቻው እንዴት ነው ለሚስት የምትሆኝ? አንቻው እንዴት ሚስት የምትሆኝ? እንደዚህ ተማራችሽ። አንቺ እንዴት ነው ዘር የምትፈጥሪው? እንዴት ነው የምትወልጂው? ጆርዳን ምናምን እምትባይ ፌሚኒዝም፣ ወንድም የለሽም አንቺ፣ እናት አባት የለሽም፣ ፋሚሊ የለሽም። እንዴት ነው ያሳደጉሽ? አነጋገርሽ ለዘብ ይኖርሽ። መጀመሪያ ወንድ ልጅ አክብሪ። ወንዶች ሴት እንዲጠሏት አታደርጊ። ሁሉም ሁሉም ሴት እንዳንቺ የሚመስላቸው አሉ ብዙዎች። የምታስተምሪውን በስርዓት አስተማሪ እንጂ ባለጌ ቃላት እየተጠቀምሽ አፍሽላይ እኮ የምንሰማው ነገር ጸያፍ ነው። ፕሊስ ራስሽን እንግዲህ ሚዲያ ላይ ያለሽ እናውቃለን አይና ታዋቂ ሆነሻል። ታዋቂ ለመሆን ብቻ የማይሆን ነገር ይዛችኋት ማንም ሰው ለወጣቱ ለህብረተሰቡ ትምህርት የሚሰጥ ነገር ሌላምን ለምን ድብን ብሎ አይቀርም? ብር ገና ብር ብላችሁ ዩቲዩብ ላይ የተለያየ ቲክቶክ ላይ የማይሆን ነገር ይዛችሁ ትመጣላችሁ። ታዋቂ ለመሆን ለማህበረሰቡ መጥፎ ስራ ታስተምራላችሁ። ኖ ኔቨር፣ ይሄ ነገር መቆም አለበት። ፕሊስ፣ ብዙ ሚዲያዎች ከእንደዚያ አይነት ነገር ተቆጠቡ። በተለይ ደግሞ ሴቶች ሴቶች በጣም በጣም መቶ ፐርሰንት ሴት ከጥጋ ሴት ልጅ በጣም በጣም ኦቨር እየሄደች ነው። በጣም እንደሱ ደግሞ መሆን የለባትም። ማንም ሴት ሴት ልጅ ድብቅ ድብቅ ከስሯ ከትምህርቷ ሚዲያም ላይ ከወጣች የሚሆን ነገር የስ ለህብረተሰብ የሚጠቅም ነገር ለወጣቱ የሚሆን ነገር እንጂ ራስሽን ስለገለጽሽ ራስሽን ስላዋረሽ የሚሆን ነገር አይደል። ሴት ደግሞ ክቡር ናት። ሴት እንዳንቺ አይነቷ በአንቺ አይነት እንትን አትመሰልም። ስለዚህ ፕሊስ ራስሽን አስተምሪ አንቺ ልጅ እውነት እኔ ዛሬ ሚዲያ ላይ ብዙ ሚዲያ ላይ እያየኋት ነበርና የምታወጣቸው ቃላቶች ደባሪዎች ናቸው። እንኳን ለወንድ ለሴት ራሱ አብሯት ለሚው ሴት ያስጠላል። ማ ማ ነው